ፋ እኔ እንደው እንደዚህ አይነት ፕራንክ ሲጀመር እንደዚህ አይነት ስራ ሲጀመር በጣም የሚያስጠላኝና በጣም የምፈራውና የሚያሳዝነኝ ነገር ቢኖር ይሄ የምትመታቱት የምትመነጫጨቁት አጉል ቃል የምትነጋገሩት ነገር ነው። በጣም የሚደብረኝ ማለት ነው። እኔ ዛሬ በቃ ትታረቃላችሁ ብዬ ትልቅ ተስፋ ነበረኝ። ዛሬ ሰላም ይወርዳል በቃ ዛሬ አንድ ትሆናላችሁ። ምክንያቱም እሷ የለቀቀችው ሙዚቃ ደስ የሚል ነው። እሱ የለቀቀው ያው የሰላም አይነት ነገር ነው እና በጭራሽ እኔ እንደዚህ አልጠበኳችሁም ሰላም ትሆናላችሁ ብዬ ነበር ያስብኩት ድክም አለኝ ድክም ብሏል ብሩኬ እውነት ለመናገር በጣም አሳዝኖኛል ዛሬ በጣም ማለት ነው እኔ እንጃ በጣም ሀይሚዬ እንደው ማለቴ አቃለሁ ለስራ ነው ፍራንክ ነው። ግን እኔ እንጃ ማለት ጠላት ለምን ይደሰታል? እንደዚህ እያያችሁ አላቅም። ብቻ እኔ በጣም የሚያስጠላኝ የምትመታቱት፣ አጉልቃል የምትጣጣሉት፣ አንደኛችሁ አንዳችሁን የምትጎዱት ነገር ነው። በቃ ትጎዳዱ በፈጠራችሁ። በቃ ቀለል ቀለል ቀለል ያለ ቪዲዮ ስሩ። ፍራንክም ቢሆን ቢያንስ መጥፎ ቃል ሳትነጋገሩ መጥፎ ቃል ሳትጣጣሉ ምናምን ነገር እንደው በፈጠራችሁ የምር እኔ በጣም ከብዶኛል። ሰላም እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት አለም ዳርቻ ሰላማችሁ ብዝት ተረፍ ይበልልኝ። የዛሬው ቪዲዮ እውነት ለመናገር በጣም ያስደነገጠኝ በጣም ያስከፋኝ ማለት የጠበኩት ሌላ ነበር። በቃ ዛሬ ሰላም ይፈጠራል ብዬ ነው ያሰብኩት። ታውቃላችሁ በቃ ሄሚም በቃ ደስተኛ ስለነበረች፣ ብሩኬም ደግሞ በቃ ደና ነበርና በቃ ሰላም ይሆናሉ ዛሬ ታርቀው ወይም ደግሞ ሰላም ሆነው ይመጣሉ ብዬ ነበርና ነገ አንድ እንደምትሆኑ እናቃለን። ነገ ከምንም በላይ ፍቅር በፍቅር እንደምትሆኑ አቃለሁ። አሁንም እኮ በልባችሁ ፍቅር አለ፣ በውስጣችሁ ፍቅር አለ። ግን በቃ እኔ እንጃ ከባድ ነው። እንደዚህ ስትደራረጉ ሌላው ጠላት ይደሰታል። በቃ በመካከ የሆነ ክፍተት እና ትናንትና እንግዲህ አልመጡም እና ያው ያልመጡበትን ምክንያት ተናግራለች አይሚ። እኔ በራሴ ራሴ ማዳመጥ ስላለብኝ ነው ቆም ብዬ ማሰብ ስላለብኝ ነው ብላለች። እና አንዳንዴ ጥሩ ነው ለራስ ጊዜ መስጠት፣ ቆም ብሎ ከራስ ጋር ማውራት መልካም ነው። እረፍት ማድረግ አስፈላጊ ነው። በነገራችን ላይ ረፍትም ያስፈልጋል። ሁሌ ቪዲዮ ራሱ ይሰለቻል፣ ዩቲብ ሁሌ ቀረጻ፣ ሁሌ በቃ ያስጠላል እና ማረፈሽ ጥሩ ነው ሀይምዬ። ግን ዛሬ በቃ መጨረስ ነበረባችሁ፣ ዛሬ ሰላም መሆን ነበረባችሁ እና ስልሽ በቃ እኔ እንጃ። ከባድ ነው ውዶች ቤተሰቦች። ምክንያቱም የፈለገ ነገር ስራ ቢሆን ማለት ነው እናንተ እኛ የምናቃችሁ ወይም ደግሞ እኛ እናንተን በፍቅር ስናያችሁ በደስታ ስናያችሁ ስለሆነ የምንደሰተው ወይም ደግሞ ደስ የሚለን እንደዚህ ስትሆኑ፣ በጣም ብዙ የሚከፋው ሰው አለ እና እባካችሁ እንዲያው ቢያንስ አጭር ይሁን አታስረዝሙት። ለምን ሌላው ቤተሰባችሁ ይጎዳባችኋል። እናንተን በስስት የሚወድ በስስት የሚያከብር በቃ እናንተን ምንም አይነት መከፋት የማይፈልግ ቤተሰብ አላችሁ እና ይህን ቤተሰብ ደግሞ ማስጨነቅ የለባችሁም። ዛሬ እንግዲህ ሀይሚ በሀይሚ ቤት ነው የመጡት። ሀይሚ እንግዲህ እንደምትለው ከሆነ ያው ብሩኬ ከኔ የደበቀው ነገር አለ ነው። በቃ ከኔ የደበቀው ነገር አለ እና እውነታውን እንዲነግረኝ ነው የምፈልገው። እኔ እሱን ላለማጣት እሱን ላለማስከፋት ነው ብድግ ብዬ አዲስ አበባ ሄጄ ለማለት ለመፍታት ሄድኩት። እንዲህ ሃይምዬ ምን ማለት ነው እንደ። እናንተን ለማጣላት እኮ ብዙ ብዙ ብዙ ሰው የሚጥር እኮ በጣም ብዙ የሚደክም ሰው እኮ አለ፣ እናንተን ለማለያየት። ስለዚህ ለነዚህ ሰዎች ደግሞ እናንተ የምን ክፍተት መስጠት ነው? የምን ቦታ መስጠት ነው እንዴ? ክፍተቱን መድፈን መዝጋት ነው እንጂ ጠላት እንዳይገባ የምን ሁለተኛ። ብሮኬ ካንቺ የሚደብቀው ነገር አለ ብዬ አላስብም ግን ምናልባት አንዳንዴ በሕይወታችን ምንም ችግር አያመጡም፣ ወይም ደግሞ እኛ ለእኛ ትንሽ የመሰሉን ነገሮች ንቀን እንተዋቸዋለን። ንቀን ማለት ሳናስታውል ንቀን እንተዋቸው እና ከዛ በኋላ የሆነ ጊዜ ላይ አብሮን ላለ ሰው ወይም ደግሞ ከኛ ጋር ላለ ሰው ትልቅ ነገር ሆኖ ሊያስከፋው ይችላል እና አሁን ብሩኬም ምንም በቃ የሚያውቀው ነገር በጣም ነው ግራ የገባው። ብሩኬ ከአንቺ የሚደብቀው ነገር ምንም ነገር ይኖራል ብዬ አላስብም። ግን እንዳልኳችሁ ምናልባት አልባት ሳያስበው ወይም ደግሞ በእኔና በሀይሚ ላይ ችግር ያመጣል ብሎ ያላሰበው ነገር ሊኖር ይችላል እና ሁላይ ደግሞ አስታውስ ብት ላይ አስታውስ ይችላል እና ቅመምዬ አንቺ እንደዚህ እንደዚህ ነው ይሄ ይሄ ነው ብለሽ እውነት ከሆነ እውነት ፕራንክ እያረግሽው ካልሆነ ይሄ ይሄ ነገር ይሄ አለ እውነት ነው ወይ ብሩኬ? እውነት ይሄን ነገር አድርጋለሁ ይሄ ነገር ምንድን ነው ብለሽ ብትጠይቂው ነው እንጂ መልካሙ፣ እዚህ ጋ ወታችሁ ብትጨቃጨቁ ብትነታረኩ ምንም ትርጉም የለውም። እኔ እንጃ፣ እኔ በጣም ነው የከፋኝ ዛሬ ሳያቸው በዚህ ሁኔታ። እኔ ካሁን በፊትም በቃ በቃ ወጥተው ሲመታቱ ወይም ደግሞ የሆነ በቃ ጉል ቃል ሲጣጣሉ ሲጨቃጨቁ፣ በጣም በቃ ይከፋል። ታውቃላችሁ ለምን? የእነሱን መጣላት የነሱ መለያየት የሚፈልግ ብዙ ሰው አለ። እነሱን ለመበታተን እና ለዛ ሰዎች ደስታን መፍጠር ነው ብዬ ነው የማስበው። እና ደግሞ እኮ ማለት ነው እንደው ሀይም እያሰነዛዘሯ ተናዳ አለ አይደል የሆነ በቃ ሴቶች እኛ ተፈጥሯችን አለ የሆነ እል ውስጥ ያስገባናልና በቃ አለ አደለ ይሄ የፍቅር ነው በነገራችን ላይ የጽሁን የጥላቻ ምናምን አይደለም ሁለቱም የሚጨቃጨቁት አይናቸው የፍቅር እንደሆነ ያስታውቃል እኮ በቃ የሚጨቃጨቁት የፍቅር ነው በቃ አለ እውነተኛ ፍቅር ያጨቃጨቃል በ ያነት ያጣላል እና እንደ ሁለት አስፍሮች እንደ ፍሩፍሩፍሩ ስትሉ ያው ከባድ ነው በእርግጥ ግን አሳጥሪው ሃይምዬ እባክሽ አሳጥሪው። ፕራንክ ከሆነ አሳጥሪው። እውነት ከሆነ ግን እንደው በጭራሽ ሚዲያ ላይ ምንም ነገር አታውጡት። እዛው ተነጋግራችሁ፣ እዛው ጨርሱት፣ እዛው ፍቱት እንጂ እኔ ብዙ ጊዜ ሪል ነገር ሶሻል ሚዲያ ላይ ይወጣል ብዬ አላስብም። እሪል ነገር በውስጥ ነው መጨረስ ያለባችሁ እንጂ ሚዲያ ላይ መውጣት በጭራሽ የለበትም። ፈጣሪ በመካከላችሁ ይግባ። እኔ እንጃ፣ ብሩኬ ይሄ የደበቀኝ ነገር አለ እንግዲህ፣ ምን እንደሆነ ፈጣሪ የወቀው። ቡቡዬ እንግዲህ አይዞህ፣ አትበሳጭ። የፍቅር ነው ቅመምም፣ እንደዚህ የምትቆጣው የምትነጫነጭብህም። ግን ከካሜራ ጀርባ አውሩ፣ ተነጋገሩ እንጂ በጭራሽ እንደው ሚዲያ ላይ የእውነት ከሆነ ምንም ነገር እንዳታወጡ። ካሜራ ፈርተህ ነው ወይ ምናምን እያለች ነበር። አይ ሙሙዬ ምንም እንደማያቅ ፊቱ ላይ ያስታውቃል። ምንም ነገር የደበቀው ነገር የለም ምንም። ግን ሴረኞችን ተጠንቀቁ። ምናልባት ያልሆነ ነገር አቀነባብረው ልከውልሽ ከሆነ ሀይምዬ ተጠንቀቂ። ሴረኞችን ተጠንቀቂ። ክፉዎችን ተጠንቀቂ። ክፎችን ፈሪ